እስከ ምድር ዳርቻ እሬት ሰውን ለማርዳት ፈልጋለሁ። የወደቁትን በቃ መማር የላቃታቸው እንዳስተምራቸው። የመጀመሪያውም ተከራክሯል፣ ሁለተኛውም ተከራክሯል፣ ሶስተኛውም ተከራክሯል። አንተም ደግሞ እንደዚህ ትላለህ። እኔ ሮጣለሁ እንጂ አላቋርጣም። እግዚአብሔር እዚህ አለኝ። እኔም እመልስልሃለሁ እንጂ አልተውህም። አሜን። ልጅ ሆይ እረዳሃለሁ፣ ከጎኒ እሆናለሁ፣ አልጥልህም። የሚፈልጉ የሚገፉ የምፈልጉኝ ለማደካከም ነው። እነሱ የምሮሮጡ ኦ ለጥቂት ጊዜ ነው የሚታገሉ። እግዚአብሔር አሳርፋለሁ። አሜን። በቅርብ ጊዜ ውስጥ ብታትን መልሽ። አሜን። አስቀሃለሁ። አሜን። እድሀለሁ። አሜን። አግዛለሁ። አሜን። ከስድስት ዓመት ወዲህ ባለው ጊዜ ያስቀው ነገር ሁሉ ወደዛ፣ ወደዚህ፣ ወደዚህ መመለስ ጀመረው። ከስድስት ዓመት ወዲህ ነው፣ ቅርብ ጊዜ በኋላ ሩቅ ላይ ያለውም ቅርብ ላይ ያሉ ሰዎችም ለምስጋና ወደ ቤት ይመጣል። አሜን። በኢየሱስ ስም ተረኛ ስትሆን ብዙ የሚጠብቀው ምዕራፍ አለ። አሁን ግን ባለው ላይ አትንቀጫቀጭ። አሜን። ያንቀጫቀጩ የቆዩ ይዘፉ የቆዩ እያስለቀሱ የቆዩ ዋጋ እያስከፈሉ የቆዩ ውጭንም ውስጡንም እየዘጉ የቆዩ ሰው እግዚአብሔር ምስክሬ ነው። አሜን። አይናቸው እያዩ አሜን፣ ይከፋሉ። አሜን። በኢየሱስ ወሰርኩ። አሜን። እጅህን አጠነክርሃለሁ። አሜን። ረዳሃለሁ፣ አግዛለሁ። እኔ ምን አላለሁ? ልክ እኔ የገዛ የራሱን ልጅ ሰው እጁን ይዞ እንደዚህ እንደሚያራምድ እጁን ይዞ እግዚአብሔር ስምረው አለው። አሜን እውነት እጁን ይዞ እየመራኝ ነው እንጂ በምን በራስ የሆነ ነገር ኮይ ነው እንጂ። እግዚአብሔር አሁንም አኖርሃለሁ፣ አቅም አክም ሆነ አለው። አሜን ለአንተ ነው እየመሸ የመሰለው እንጂ፣ አልመሸም፣ ይነጋል። አሜን አሁን እሱ ይነሳል የሚሉ ሰዎች ትክክል በየቦታ አሁን እሱ ይነሳል ትክክል፣ ይሮጣል። አሁን እሱ ይነሳል፣ እውነት ነው። መቼም አይነሳም። አሁን ይሄ የራስህ ሰው አስተምሪ፣ አስጨርሽ እንትን ያልኩት እሱ እንደው መቼም ይወልድ ለማሳው አይሆንም ወይ እሱ ይሞታል ብሎ እንደው ባለፈው እኛ የኔ አክስት ልጅ ሞቶ እሱ ነበር፣ ሞት ነበር የጠባበቀ ነው። ሌላ አክስት ልጅ ሞቶባቸው ያለው ሞተን እየጠባበቁ ሞተን የጠባበቁ ነው። አዎ እኔ አስተምራለሁ።

ለረጅም ጊዜ ዘግቶ የቆየና የዛገ ቁልፍ ተሰብሮ ሲከፈት አየሁ። አሜን። በኢየሱ እድሜ ልክ ለፊቼ ለፊቼ ያውነ ስለ ተፈጥሮ በውስጥም በውጭም አሜን፣ አሜን ላይ

በማምሻ ላይ ድርሻህ ነው። አሜን። በኢየሱስ እንደገና አቁማለሁ። ይመለሳሉ። የምትንቀሳቀስበትም ይዘጋጃል። አንተ ተንቀሳቀሰ ሳይሆን አንቀሳቀሰ። የምትበላበት አሜን። እውነት በጌታ በኢየሱስ ሆኖ ልሃል። በምስጋና እንገናኛለን። ከዚህ በኋላ እንዳይዘጋ ተካፈላለን በረከታቸውን የበላ ምን ያርከው ነው

ልገልህ የነበረ መንፈስ ከላይ ላይ ተመቷል። አሜን! አሜን! ትልቅ ክዳን ስላለ ትልቅ ሰው ልትሆን ስላለ አይተው አንተን ልገልህ የነበረ መንፈስን እግዚአብሔር መቷል። አሜን! ከዚህ በኋላ ትልቅ ሰው ትሆናለህ። አሜን! ሰላም ይተመልሷል። አሜን! እና ይተመልሷል። አሜን! ተባርከሃል። አሜን! ተባርክ ወጀባሪ